ጤና ይስጥልኝ አንደኛ ዓመት የቀለበት በዓላችንን ለማክበር በአዋሳ ዩኒቨርሲቲ መድረክ ላይ ተገኝተናል። ዶክተር ሳሙኤል ሀይሉን በእንግድነት ጋብዣዋለኝ። ሳሪ በቦታው መገኘቱን አታውቅም። መድረክ ላይ የነበረው ቆይታችንን እንጋብዛችሁ። ለዶክተር አንዳርጋቸው ኮምሳና ለዶክተር ሳሚ ስጦታ የማበርከት እድሉን አግኝተን ነበር። ደስተኞች ነበርን። እኛም በጤና ጥበቃ ሚኒስቴር በሐዋሳ ዩኒቨርሲቲ እና በሲዳማ ክልላዊ መንግስት የተዘጋጀልን የምስክር ወረቀት ከፕሮፌሰር አፈወርቅ እጅ ተቀብለናል። ደስተኞች ነበር። ከሁሉ በላይ ደግሞ የረዳንን እግዚአብሔር አምላክን ከልብ ታከብሩና ታመሰግኑ ዘንድ፣ ሳሪ በሐዋሳ ዩኒቨርሲቲ መድረክ ላይ ስትረማመድ ጋበዝ ናችሁ። እስከ ቪዲዮ መጨረሻ ድረስ ከኛ ጋር ይሁን። መናገር ምናገር አልችልም። ፊት ለፊት ስለሆነ እንባ ይመጣል በጣም። ብዙዎቻችሁ ታቆኛላችሁ። እንደ አጋጣሚ ግን አዳዲስ አይኖች ስላሉ ስለ እኔ ትንሽ ማውራት ይጠበቅብኛል። እኔ ብዙዎቻችሁ ታቆኛላችሁ እያለ ቅጠው ተክለማርያም ነኝ። በኤሚዲያር እና በኤክስዲአር ቲቪ ተጠቅቼ እስከ ኤክስዲአር ቲቪ በመድረስ ሕክምና በአግባቡ ታክሜ ጨርሻለሁኝ ቲቪ ባክቴሪያ ቀንደኛ ጠላት ከሚባሉት ሰዎች ውስጥ አንዱ እኔ ነኝ። ከ18 ወር በላይ መርፍ ያስወግቶኛል። በላይ የሚሆን ደግሞ በየቀኑ ክሊኖች እንደወጥ አድርጎኛል። በመድኃኒቶች የጎንዮች የሚደርሱ የውስጥ አካሎቼ አብዛኛዎቹ ሰባብሬ ነበር። አሁን አይነት አይነቶች ሁሉ ኮፒ ኮፒ የሚባሉትን ሁሉ አስገብቼ ተመርምሬ ጨርሻለሁ። ያልወሰድኩት የመድኃኒት አይነት የለም። አሁን እግዚአብሔር ይመስገን በደህንነት ላይ ይገኛል። ይሄ ሁሉ ነገር ግን የመጣው በቲቪ ምክንያት ነው። በባለፉት አመታት የነበረው የወርለድ ቲቪ ዴይ ላይ አፋር ላይ መጽሐፌን አስመረቅን። ሁላችሁም ገዛችሁን፣ አበረታታችሁን፣ አብረን ቆየን። በሚቀጥለው ኮቪድ እንዳናከብር አደረገን። ተሻግሮ በነበረበት የባለፈው አመት ግን ጥሩ ትዝታ ነበረኝ። መድረክ ላይ ሳሪን ተንበርክኬ አግቢኝ አልኳት። ያን ጊዜም በሞቅ ባለ ስሜት ተቀበላቸውኝና እሷን ምሽቷን ገልጻልኝ በትዳር መኖር ጀመር። የሚገርመው ያ በተከናወነ ጊዜ ልክ የዛሬ አመት ሳሪ በወቅቱ ታስታውሱ እንደሆነ በዊልቸር ነበረች። መሄድ አትችልም። በአራት እግሮቿ ነው ቤት ውስጥ የምትሄደው በእጇ ተደግፋ አትንቀሳቀሰም በዛ አይነት ሂደት ውስጥ ነው ትዳሬ መሰረት ነው የነበር ነው። እና በሚቀጥለው አመት የእግዚአብሔር ፍቃድ ሆኖ መድረክ ላይ ትቆማለች አልኩኝ። የተከበረው ክብር ሚኒስትር ቤታ ዶክተር ደረጀማ ደግሞ ወጥቶ እና እስከሚቀጥለው አመት አንጠጥቶ በዚህ ሁለት ወር ውስጥ ሕክምና መጀመር አለባት ተባለ። እና ያለፉትን አመታት በትግል ጀመር እንዳልነው በቃላችን መሰረት ዛሬ እዚህ መድረክ ላይ መቆም

ጋብቻ ወይም የቀለበቴን ካሰርኩላት በኋላ ቀጥታ ወደ ህክምናው ይሄድን። በተፈቀደልን በተደረገልን ትብብር መሰረት መጀመሪያ የአያት ሳመሬት ሄድንና ዶክተር ሳሙኤል ኃይሉ እንዲያያት ተደረገ። ጥቁር አንበሳ ሆስፒታል ጠራት። ጥቁር አንበሳ ሆስፒታል በፍጥነት በእንክብካቤ የሚመች አልጋ ተሰጣትና ሁለቱም እግሮቿ በሁለቱም አቅጣጫ አራት ቦታ አራት ሰዓት የፈጀ ቀደ ጥገና አደረገች። ታጥፎ የነበረው እግሮቿ ተዘረጉ። የሚገርማቸው የዚያን ቀን አራት ሰዓት ረጅም ነው። ቀደ ጥገና ሚስትን አስገብቶ ውጭ በጠበቅ ና ስቁነጠነት ቆይቼ ዶክተር ሳሙኤል ኃይሎ ከውስጥ ል ብዙ እንዲያናገረኝ ነበር የጠበቁት። በቃ ስራ ተሰርቷል፣ ተዘርግቷል። ስትወጣ እንግዲህ ሐኪሞች የሚያደጉላትን ያደጉላትን በቀላል አይነት ነገር ይሄዳል። እንዴት ነው ነገሩ? አልኩላት ጠውጣ ጠበቅን። እጅግ በጣም አስቸጋሪ ወደ ስድስት አመት አጥቶ የነበረ ድርስ ሲዘረጋ ኢማጂን፣ ሁላችንም እጅግ በጣም ሆኖ እንደገና በድጋሚ የምንናገረው ሆስፒታል ብቻ ሳይሆን ዶክተር ሳሚ አይሉ እቤት ድረስ በመምጣት እየተንከባከባት ፊዚዮቴራፒ ተመድቦላት ተበደቦላት ፊዚዮቴራፒ። እሺ እሺ እሺ፣ ሰርፕራይዝ ነበር እንግዲህ። አይኗ የሆነ ቦታ ላይ አርፏል። እባክ ዶክተር ሳሚ ላይ ወደ መድረክ ጠብቄ ነው የደበቀው። ከዶክተር ጋር የነበራቸው አታች ከፍተኛ ስለነበር ያላት ስሜት ስለማ ስራ እንደሚበዛ ብዬው ነው ትላንትና አክብሯት እዚህ ቦታ ላይ

እንግዶች እባካቸው መልእክታቸውን እያሰፈራቸውበት እንድትፈርሙለት ፈልጋለሁ። እነዚህ ፈቃደኛ ናቸው ይባልኳቸው ችግር እኔም ደግሞ ከኤክስዲያር ቲቪ ህክምና ጀምሮ እስከምድንበት ጊዜ ድረስ በኋላም ደግሞ ሆስፒታል ሆነ አብሯት ሲንከባከብ የነበረ በመካከላችን የሚገኝ በቲቪ ላይ እጅን በጣም በቁርጠኝነት ረጅም ዓመት አገልግሎት እየሰጠ ያለ ዶክተር ዶክተር አንዳርጋቸው ወደ መድረኩ ዶክተር ብዙ የሚወራነት ነገር ቢኖሩም አንድ ነገር ብቻ ማለት ፈልጋ ዶክተር አንዳርጋቸው ኮምሳ፣ አንድ ነገር ማለት ብቻ ፈልጋለሁ። ብዙ ሰዎች የማያውቁት ከበስተጀርባ ካሉ ታሪኮች ውስጥ አንዱ ነገራቸው የፓርትናሪ ህዝብ ድርጅትና ፕሮጀክት ካቦነ ግን በዛ ውስጥ የሚታከሙ ያሉት አካባቢዎች ጀምሮ

እንደቤት ሰብ ነው የሚደውልበት አመቤ ሲል የሆነ ነገር ቸገረኝ ሲለው ልክ እንደ ቤተሰብ ነበር የሚያወራውና ሳየው እና ሲያወራ ይለያያል። በጣም ትልቅ ሰው ነውና በጣም አመሰግናለሁ። ለተሳቢ ደግሞ በጣም መናገር አልችልም፣ ፊት ለፊትም ስለሆነ በይ ይመጣል። በጣም እኔ በህይወቴ ከቅዱስ ጴጥሮስ ሆስፒታል ሰራተኞች በስተቀር ብዙ ፍቅር የሰጠኝ ህክምና ቦታ የለም፣ ብዙም አላውቅም። ቤተሰቦቼም እንደዛው ማንም አልነበረኝ። ከሆስፒታል ከወጣ በኋላ ያው ቅጣው ነው ከቅጣው ጋር ያሉ ጓደኞቹ ምናምን አብረን የነበር ናቸው እንጂ እነዚህ በፍቅር ማንም አስቦኝ አያውቅም። ኦልሞስት የዛሬ ዓመት ቲቪ እነዚህ ቴስቲሞኒ ላቀርብ በወጣሁበት ሰዓት ብቻ ነው ብዙ ሰው ያየሁት እና የተጨበጨብልኝ እንደሰው ሰው በቃ ሰው ነሽ ብሎ ይቆጠልኝ ና ከዛ በኋላ ሰርጀሪ ደሰራ ጥቁር አመሳገር ዶክተር ሳሚ

ቤታችሁ የተባለ ነው ብሎ ቤቱ ድረስ መጥቶ በጀሶ የነበርኩትን ሴትዮ በቃ አንስቶ እንደ ሰው እንበይን ይመጣ ማንም ማ አድርገው እንደ ሕክምና ባለሙያ እንዳለበት ደረጃ እና ከልቤ ጠፋ። በጣም ማመሰግነው እድሜ ይባረክ። ያ ህመሙ በነበረ ጊዜ የማትወስደው አይነት መድኃኒቶች የሉም። ሞርፊን በዚህ በኩል ትወስዳለች ትራማዶ በቃ ማትወስደው አይነት የለ፣ ሶስት አራት እየደረበች ነው ምትወስደውና በጣም አደገኛ ስሜት ላይ ባለችበት ጊዜ የመጀመሪያው ዶክተር ጠርቼ ሲመጣል ቤት ድረስ ጠፋለ። በእውነት ይህ ምታለቅ ሰው ፍታቃስ እንዲህ ብሎ መንቀሳቀስ አይቻልም። ጠፋ። ስትስቅ ስትጫወት ምናምን ቆይታ ሰላምቶናል። ለቤትም ደግሞ እንደው እንዲው ትረብሽልኝ አለች እና ቢቸግረኝ ይሄ ሚስተር ምንድን ነው አካፍሬ ነገሩ ሁሉ እባካቸው

አካ ይሄ የሆነ ምንድን ነው? አንደኛ ሙሉ ድጋፍ፣ ሙሉ ትኩረት አርጎ ነው የሚያክሙ። ሁለተኛ ሕክምና የቡድን ስራ መሆኑን ቲቪ ውስጥ ስታከም በቲቪ ምክንያት የመጣው ጫና በተለያየ መለከት እንዳለበት ስልም የሚገነዘብ ጤና ባሎቻችን ያ ረዱ በዛ መሰረት ስለሚያክሙ ነው። የእኛ በዚህ ውስጥ ጥቂቱን የሰራ ነው። በጣም በርካታ ስራዎችን መስራት እንችላለን።

የተማሩ አሉ ለገድ መዳይት ተላመደ ህክምና ውስጥ አንድ የተማርነው የቲቪ ሐኪሞች አሉ ከቲቪ ሐኪሞች ውጭ ደግሞ ሌሎች የህክምና ስፔሻሊስቶች አሉ። እሱ ተመረጠ ማለት ነው። ስድስት ሰባት አመታት ብዙ ባለሙያዎችን አንድ ላይ አድርገን ቀዶ ጥገና የሚያስፈልጋቸው ተደርጎ የአእምሮ ህክምና የሚያስፈልጋቸው ተደርጎ ብዙ ከቤተሰቦች ከብተና ተርፏል። አሁን እንደዚህ አይነት ሁኔታዎች አሉ። በየቦታው ግን እውቀቱ አለ፣ የሰው መሰጠት አለ፣ ድጋፉ አለ። ይሄን በማድረጋቸው አይ ቲንክ ዛሬ ያየነው ውጤት አይተናል። ብዙ ቤተሰብ አሁን እንግዲህ የቅጣው ቤተሰቦች ብዙ አጥቶ ብዙ ማገኘ ይሄ ነው ወልቡና አይ ቲንክ ይሄንን በተባበረ ነገር ግን ቲቪን ለማጥፋት ሁሉ ነገር እጃችን ላይ ነው ያለ ነው ማለት ፈልገው አይ ቲንክ

አካላቶች አንዱ አጥንትና መገጣጠሚያ ነው። ዳይሬክት ቲቪ ራሱ ብቻውን ሳይሆን በቲቪ ሕክምና ምክንያት አልጋ ላይ በመውደቃቸው የተለያየ መገጣጠሚያዎች የመኮማተር ችግር ይፈጥራል እና ያ የዛ ተጽዕኖ ደግሞ ድርብርብ ነው። አንድ ባክቴሪያ ብቻ የሚያመጣው ነገር ሳይሆን ተከትሎ ያሉ ነገሮች የሚመጡት ደግሞ ማከምም ከባድ ነው። ከምሰራቸው ምክንያት ማየት ብሔራዎች ውስጥ አንደኛው እና በተለመደ መልኩ ብዙ ጊዜ ከማያቸው ችግሮች አንዱ ቲቪ ነው። እና ደግነቱ የሳራ ዳይሬክት ቲቪው ሳይሆን አፌክት ያደረጋት አልጋ ላይ ብዙ ጊዜ በመሆኗ የመገጣጠም ጉልበቶች፣ እንዲሁም ላይ ያሉ መገጣጠሚዋቸዋ መኮማተር ነበር ያጋተማት ና መጀመሪያ ሳማርታን መጣ ሳያት ያው በጣም ልቤን የነካ ነበራት ታሪክ እና እንደዛ ሆኖ ግን ደስ ያለኝ ነገር ደግሞ ነበረ። ምክንያቱም ብዙ እቃ የሚጠይቅ ነገር አለም የኛ ሕክምና መግሚያ ቅየራ መግዛጥ ጆን ፊፕስመት የምንለው እቃ ልምድ ነገር ነው እና እንደአጋጣሚ ሆኖ ን ያ የሚፈልግ ነገር አልነበረም እና ደስ ያለኝ ነገር ሳማርካን ወይ የግል ሕክምና ሳያስፈልገው በመንግስት ቤት መሰራት ብዙ እቃ ስለማያስፈልግ ከስት የቅንነትና የሰውን ችግር ከመረዳት ያለፈ ሙያ ብቻ ነበር የሚፈልገው እና መገጣጠሚያ እቃ አለመፈለጉ ትልቅ ሪሊፍ ለአእምሮ የሰጠ ነው እና መርዳት ትችላለ። ስለዚህ ጥቁር አንበሳ ነኝና እዛ እናረጋጋናለን በእግዚአብሔር ፍቃድ ሁሉም ሆኗል። ያላት ነው። የቀረ የተወሰነ ነገር ይኖራል ከእግዚአብሔር ጋር እንቀጥልበታለን። እናመሰግናለን። የመጨረሻ መልክታችን ማመስገን ብቻ ነው። እዚህ መድረክ ላይ ባጠራቸው አንደኛ እዚህ ጋር ያለ አዳቢዎች ናቸው። ናሽናል ፕሮግራም ሚኒስትሪ ኦፍ ሄልት አዋታቸው የላካችሁልን ገንዘብ ከታዬና ከህይወት ጋር አብራችሁ አንድ ላይ ከኃላፊዎች ጋር ቤት ድረስ መኝታችን ድረስ ቁጭ ብለው ስላስተናገዱ የነበራችሁ መልእክት በሙሉ ልባችን ገብቷልና እጅግ በጣም ከልብ እናመሰግናለን። ድርጅት ስመጣ በፊት ከማወራው ነገር አጠርባለሁ።

ሰዎች ቲቪ የያዙ ሰዎችም ከያሉበት ቦታ ላይ ጎትተን በማውጣት ወደ ህክምና በማምጣት የሚያቅደ ቆም ነው። ቆሞ የሚራመዱ ሰዎች ሊያደርግ የሚችል ብርቱና ጠንካራ የሆነ ድርጅት ለመሆን አሁን በመንገድ ላይ ይሄዳል። እኛንና እኛን የሚመስሉ አራት ሎካል ኤንጂዎች ሪች ኢትዮጵያ ጀምረው አምስት ስለዚህ በቀጣይ እኛ ወደፊት ካልተጓዘንና ካልሄድም እንደ ሎን ፕሮጀክት በእርግጠኝነት እዚህ ጋር አሸሞሪች የምናገረው የእኛ ድክመት ሊሆን ይችላል። የእኛ ድክመት ካታከልበት በስተቀር ብጀት ድክመት ሲሆን ጭፈን የምናጠፋበት ጊዜ ቅርብ ሆኖ አብረን የምናታይ እንደምንሆን ቃል እንገባለን። ዶክተር ሳሙኤል እና ዶክተር አንዳርጋቸው ፊት እናንተም ፊት ላይ ሳሪ እና እኔ አሁንም እስከ መጨረሻው የእኛ ጥቅምና የእኛ ኑሮ ሊቀዘቀዝ ይችላል እንጂ ቲቪን የመዋጋት ስራውን በግንባር ቀደምትነት ልንሰራ ቃል እንገባለን። ከልብ በመነጨ እውነተኛ ስሜት ነው። እግዚአብሔር ምስክሬ ነው። የማከብራችሁ ክፉ አይንካችሁ። ብዙ ነገራችሁ በእውነት እውነት ውስጣቸው ነው ያለው። በክብር እናከብራቸዋለን። ባክሽ ሳሪ አንድ ያክብራቸው። እኔ ከማከብራቸው በለጠ እግዚአብሔር ያክብራቸው። በስተ መጨረሻ ስፖንሰር ይነገራል። መቼም ምን እንደዚህ ሽክ ያደረገን ይባላልና ብዙ ጊዜ እየተነቀው ነው ነው እንዴ፣ እናንተ ፊት ላይ ሽክ ብዬ እንድቀርብ ጽሜንም እንዲ ውድ አድርጋ ያቀረበችን ይውዱ አሰሪ ነች። ያቸውን ያለ ስስት ስብእናን ጨምረው ለሰጡት ሐኪሞችም በድጋሚ ብታመሰግኑ። ብዙ ጊዜ በእኛ ሀገር፣ ምርምርም ይሁን ብዙ ነገሮች ሲቀርቡ እንዲሁ ምክረ ሀሳቦች ናቸው የሚቀርቡ፣ ቲዎሪ ነው የሚቀርበው። ወደ ተግባር ሲቀየር ምርምርም እውቀትም የሰዎችን ሕይወት እንደሚቀይር ከዚህ ወስደው አንዳንድ